በርካቶች እርጋታዋን ይወዱላታል። አይነ ግቡና ቆንጆ ወጣትም ናት። አድናቂዎቿ እሷ የምትሳተፍባቸውን ፊልሞች እግር በእግር ተከታትለው ይመለከቱላታል። ብዙ ጊዜም አለሁ አለሁ አትልም እዩኝ እዩም አታበዛም። ይህም በተመልካች ዘንድ ተናፋቂነትን ማጎናጽፏታል። በትዳራቸው ስኬታማ ከሚባሉ እውቅ ኢትዮጵያንም መካከል ትመደባለች። ባለቤቷ ደግሞ በአንድ ወቅት ኢትዮጵያንን በሙሉ ያጥለቀለቀም ድንቅ ሙዚቃን በመጫወት ታዋቂነትን ማትረፍ የቻለ ነው። ተዋናይት ቃልኪዳን ታምሩናም ባለቤቷም ታዲያም፣ እቺ ተወዳጅ ተዋናይት ዛሬ ግንቦት 3 ቀን 2017 ዓ.ም ከባለቤቷ ጋር በመሆን በማኅበራዊ ትስስር ገጿ ላይ ያጋሩት ምስል ከአድናቂዎቿ በኩል ትችትንናም ቁጣን ያስነሳባት ጉዳይ ሆኗል። ለመሆኑ ቃልኪዳን በአድናቂዎቿ በኩል ትችትን ያስነሳው ምስል ምን ዓይነት ነው የምንመለከተው ይሆናል።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 የትወና ብቃቷን ለማሳደግ ከሞከረችባቸው መንገዶች መካከል አንዱ ደግሞ በየትምህርት ቤቱ የሚሰጡ ኮርሶችን እየወሰደች ራሷንም እያስተማረች መቆየቷ ነው። ቃል በዚህ ብቻ አላበቃችም። ቀጥላም ቲያትር ተማረች። ተዋና የቃል ኪዳን ታምሩም ከህዝብ ጋር ያስተዋውቃት መለከት የተሰኘው ተከታታይ ድራማ ላይ ኤፍራታ የተባለችን ገጸ ባሕሪ ወክላ ስትተውን ነበረም የትወና ብቃቷን ተወዳጅነቷንና እውቅናዋን የተመለከቱም የፊልም ባለሙያዎች ጥቂት የማይባሉ ፊልሞች ላይ ትተውን ዘንድ እድሉን እየሰጧትም መጣች። በዚህም ራሷንና ባለሙያዎችን አለፍ ሲልም የፊልሙን ዘርፍናም ማህበረሰቡንም ለመጥቀም ችላለች። ድንቅ ትወና ብቃቷን ካሳየችባቸው ፊልሞች መካከል ደግሞ ሼፉ ቁጥር ሁለት፣ ህመሜ፣ እምቢ፣ ይሁዳ ነኝ፣ ሀገር ስጪኝ፣ የልጅ ሀብታም፣ ፌርማታ፣ አጋዝ፣ ጀማሪ ሌባ፣ አልሸጥም ወደ ልጅነት በቃ በለን መቅረዝ ሀገር ስጭኝና ሌሎችም ድንቅ ፊልሞች ሁሉ ተጠቃሾች ናቸው። ሙባረክ ያሲን ስለ ቃል ኪዳን እንዲህ ይላል። ለመጀመሪያ ጊዜ የተመለከትኳት መለከት ድራማ ላይ ነበረም። ድራማውን ብዙም እየተከታተልኩ ባልቆይም እንኳን እንደው ግር ጥሎኝ ግን እሷ ያለችበት ኤፒሶድ ከገጠመኝ ግን ምስጥ ብዬ ነበር የማያት ይላል። በቃ አተዋወኗ ሆኖ ህይወት አለው ትወና ህይወት ሲሆን ተላብሰው ስትሰራም የሌሎችን ቀልብ መግዛት ትችላለህ። ቃልዬ ለዚህ የተሰጠች ይመስለኛል ሲል ይገልጻል። ሙባረክ ሐሳቡን ይቀጥልና ከዚያ በኋላ በተከታታይ በተለያዩ ፊልሞች ላይ ልናያት ችለናል። በእያንዳንዱ ፊልሞች ላይ ታዲያም የምታሳየው ብቃቷም ያስገርመኛል። በተለያዩ በተለይ ደግሞም የስሜት ሲኖችን እሷ ስትሰራቸው እጅጉን ደስ ይለኛል። በቃ የሆነ ድግምት የተሰራበት እስኪመስል ድረስ አፍህን ከፍተህ ታያታለህ ስታለቅስ ስትስቅ ስትኮሳተር ስታኮርፍ በቃ ሁሉም ነገር ያምርባታል አይገልጸውም በተለይ በተለይ ደግሞ ስታለቅስ አንደኛ ነች በማለት የገዛውን ስሜቷን በትወና ላይ የተመለከተው ነው ድንቅ ብቃቷን ለመግለጽ ችሏል ሙባረግ ተዋናይት ቃልኪዳን ታምሩ ከዚህ ቀደም ሲኒማ ቤት እየታየ የቆየው አዛምድ ፊልም ላይ ደግሞ የሚገርም ብቃቷን አሳይታለች። በተለያዩ ጉዳዮች ከሷ ጋር ከሰሩ ፕሮዲሰሮችና ዳይሬክተሮች ጋር መገናኘት ችያለሁ የሚለው አስተያየት ሰጪም ስለሷ የሚወሩ ነገሮች ሁሉም በጣም ደስ የሚያሰኙ ናቸው ብሏል። ከዚህ ቀደም እጅጉን ወዳት ነበር፣ ስለሷም እያወቅኩ ስመጣ ደግሞ ይበልጡኑ ወደድኳት። አንዱን ፊልሟን ከአንዱ ማወዳደር ባልችልም እንኳን ለኔ ጀማሪ ሌባ ላይ ያሳየችው ትወናም ይለይብኛል በቃ ጥንቅቅ ያለ ነው። ሌሎች ፊልሞቿ ላይ ደግሞ የምታሳያቸው የሚያማምሩ አክቲንጎቿም እንዳሉ ሁሉ ማለት ነው ሲል ነበረም እዚችን ድንቅ ተዋናይ ብቃት ለመመስከር የቻለው። ተዋናይት ቃል ኪዳን ታምሩ እንዳላት ችሎታና አቅም ብዙ ፊልሞችን አልሰራችም ተብሎ ይነገርላታል። ከቃልዬ ብዙ የሚጠብቁ አድናቂዎችና ባለሙያዎች አሉ። ከዚህም በኋላም በአዳዲስ ስራዎች እነዚያ የማይጠገቡ ትወናዎቿን ታሳየናለች ተብላም ትጠበቃለች። አስከትለን በዛሬው ዕለት አነጋጋሪ የሆነውን ጉዳይ ለማንሳት የሚያስችለንን ነጥብ እናንሳም። ቃልኪዳን ታምሩ ባለትዳርና የልጆች እናት ስትሆን የትዳር ህይወቷ የተወደደ ለብዙሃን አርአያ የሚሆንና የተሳካ ጥምረትም አላቸው ከሚባሉ እውቅ ሰዎች መካከል ትመደባለች። ትዳሯን የመሰረተችው ከአመታት በፊት ሲሆን ባለቤቷ ደግሞ በአንድ ወቅት በመላው ኢትዮጵያን የሚታወቅ ያበረከተው የኪነጥበብ ሥራ ደግሞ ዛሬ ድረስ እንደተወደደ የቀጠለ ድንቅ ባለሙያ ነው። ክብሮ ማለም ተብሎ ይጠራል። ከአመታት በፊት በርካታ ሙዚቃ ቤቶችን ያጥለቀለቀም ከብዙ ሰዎች አፍ ውስጥ የማይጠፋ የሙዚቃ ስራ በመስራቱም ነበር የተወደደው። ስራው ደግሞም አታላይ ነች የተሰኘ ሙዚቃ ነበረም። አታላይ ነች ያች ልጅ አታላይ ነች ሙዚቃውን በቪዲዮ ጭምር ተሰራጭቶ የተለቀቀ በመሆኑም በየቤቱ በቴሌቪዥን ጭምር የሚታይም ነበረም። ክብሮም በሙያው ከድምፃዊነቱ ባሻገር ፕሮዲውሰርም ነው። እነዚህ እውቅ የኪነጦብ ሰዎች ትዳር ከመሰረቱ በኋላ አንዳንዴም በሚያጋሯቸው ፎቶዎቻቸው ብዙ ሰዎች ደስ እየተሰኙም ይመለከቷቸው ነበረም። እስከ ዛሬ በነበረው ህይወታቸው ደግሞ ሁለት የሚያማምሩ ልጆችን ወልደው እያሳደጉ ሰነባብተዋል። አሁን ደግሞም ሌላ ደስታ ሶስተኛ ልጃቸውንም ለመውለድ ቃል የደረሰች ነፍሰ ጡር ናት። ታዲያ ዛሬ ግንቦት 3 ቀን 2017 ዓ.ም በማህበራዊ ሚዲያ በኩል የተሰራጨው ምስላቸው ታዲያም ብዙ ትችት ነቀፌታናም ተቃውሞዎችን እያስተናገደ ይገኛል። በዛሬው ዕለት ዓለም አቀፍ የእናቶች ቀን በሚከበርበት በዚህ ዕለት ታዲያም ቃል ከባለቤቷ ጋር በመሆን የለቀቀቻቸው ፎቶዎችናም ሌሎች የሚታዩ ምስሎች ሁሉም የሚያሳዩት ትችትን የሚያዘንቡናም በብዙ ሰዎች ዘንድ ነቀፌታን የሚያስከተሉ ሆነው ለመመልከት ችለናል። ነገሩ ምን መሰላችሁ፣ ቃል ነፍሰ ጡር መሆኗን የሚገልጽ ፎቶግራፍ ተነስታ ነበረም። ነገር ግን ሆዷ እየታየ ተገልጦ ልክ በነጮች እንደምንመለከተው እንደዚያ ያለ ሆኖ ነበረም። ይህንንም የተመለከቱ በርካታ ሰዎች ታዲያም ባህላችን አይደለም፣ እኛንም የሚወክል አይደለም። ሃይማኖታችንም የሚፈቅደው አይነት ምግባር አይደለምና፣ ትክክል አልሰራችም በሚል ነው እንግዲህ ትችቱ የተነሳው ማለት ነው። አርቲስት ቃልኪዳን ታምሩ ከባለቤቷ ጋር ፎቶግራፍ በመለጠፍ መልካም የእናቶች ቀን እንዲሆን ተመኝታለች ይላል የጉርሻ ገጽ መረጃ። ባለቤቷ ከብዙ አመታት በፊት አታላይ ነች የሚል ሙዚቃን ያቀነቀነ ድምፃዊና ፕሮዲውሰር ክብሮም ነው በማለትም ዛሬ ታዲያ የለቀቀችው ይህ ፎቶም በብዙ ሰዎች ዘንድ መነጋገሪያ መሆኑን ይጠቁማል። ጉርሻም እናንተስ ምን ተሰማችሁ? ምን ትላላችሁ በማለትም ይጠይቃል? አንዳንዶች ታዲያም ምንም ችግር የለውም፣ መብቷ ነው፣ ባህላችን አይደለም በእርግጥ ግን በቃ ትችላለች በማለትም የገለጹ ሰዎች እንዳሉ ሁሉ በተቃራኒው ግን ይህን ለምን አደረገች፣ ሆዷንስ ገልጣ መምጣቱ፣ እንዲህ አላለባበስስ ማስከተሏ ለምንድን ነው የሚል ጥያቄን ግን ያነሱ ሰዎች ብዙ ሆነው ተመልክተናቸዋል ማለት ነው። በዛሬው እለት እንግዲህ ከተለቀቁት የቃል ኪዳን ፎቶዎች መካከል በዚህ ጉዳይ ነው አነጋጋሪ ሆና የዋለችው ማለት ነው። አርቲስት ቃል ኪዳን ታምሩ ከምትሰራቸው የትወና ስራዎች ባሻገር ከብዙ ድርጅቶች ጋር አምባሳደር በመሆን እየሰራች በርካታ ገንዘቦችንም ወደ ካዝና እያስገባች የምትገኝ በሀገራችን ከሚታወቁ ሴት ድንቅ ኢትዮጵያን መካከል የምትመደብ መሆኗን ነው ብዙዎች የሚመሰክሩት። ከዚህ ቀደም ከዱባይ ፈርኒቸር ጋር የብራንድ አምባሳደርነት ፊርማዋንም ያኖረች በመሆኑም በርካታ ገንዘብ እንደተከፈላትም ይነገርላታል። ዱባይ ፈርኒቸር የቤትና ቢሮ እቃ ንግድ ውስጥ የተሰማርቶ እየሰራ የሚገኝ ድርጅት ሲሆን ለበርካታ ኢትዮጵያንም የሥራ እድል ፈጥሮ እየሰራ የሚገኝ ድርጅት መሆኑም ነው የተነገረው። ታዲያ ከዚህ ቀደም ቦሌማዶ ሆቴል ጀርባ አዲስ በተከፈተው ሶስተኛው ቅርንጫፍ ውስጥም ከአርቲስት ቃል ኪዳን ታምሩ ጋር የብራንድ አምባሳደርነት ፊርማን ተፈራርሞም ነበረም። አርቲስት ቃል ኪዳን ታምሩ በፊርማ ሥነ ሥርዓቱ ላይ እንደተናገረችው ከሆነ የዱባይ ፈርኒቸር ብራንድ አምባሳደር ሆና በመመረጧ እጅጉን እንዳስደሰታትና ድርጅቱንና ምርቱንም ለማስተዋወቅ አጥብቃ እንደምትሠራም ተናግራ ነበረም። አርቲስት ቃል ኪዳን ታምሩ ስለ ክፍያው ተጠይቃም መጠኑን መግለጽ ባትፈልግም እንኳን ጠቀም ያለ ክፍያ ግን እንደተከፈላት ስለ መግለጿ ነው። የተለያዩ ምንጮች በወቅቱ ዘግበው የነበረው ተወዳጇን አርቲስት ቃል ኪዳን ታምሩንናም የትዳር ህይወቷን እንዲሁም በዛሬው ዕለት በተለቀቁ ፎቶዎቹ አማካኝነት የደረሰባትን ትችትና መነጋገሪያ የሆነውን ጉዳይ በማንሳት ይህንን መሰናዶ ወደ እናንተ አደረስን። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠይቀናል። በሚቀጥለው ጊዜም በሌሎች መሰናዶዎች ተመልሰን እስክንገናኝ ለእናንተ መልካም ጊዜ ሆንላችሁ።